ናቲን ይላከልሽ። እንኳን ስርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን፣ ስቃዩን፣ ዳገት ቁልቁለቱን። ተማፀንኩ ግን በዚህ ውስጥ ለዴትኔን አስታውሰ እውነት ቀኑን እራሱ አለመርሳት ምናምን እኔ እንጃ። በጣም ደስ ያለኝ እኔ ከምልህ በላይ ተማጸንኩት፣ አድርሰኝ ካለህበት። አበባ ላይ ፍቅረኛ ነው የሚሰጣ፣ በዛ ላይ ቀይ ያለበት እና በዛ ላይ ደግሞ ብጫ። ይቅርታ ነው ይቅርታ ነው ብጫ፣ አልገባኝ የምር። ይቅርታ እየጠየከኝ ነው ወይ? ቤቷ ላይ ጸጉሯ እንደዚህ እንደዚህ እያደረገች ነው። ለምን ነገር ቪዲዮ የላከችው? እንደዚህ ስፍራ ጠብቆ የአንቺ ውበት ጎልቶ ሲታይ ፈክቶ እንደ ፀሐይ ውብ ያደረገሽ። ይቅርታ ልጠይቅሽ ፈልጋለሁ። በጣም ይቅርታ ስለሁሉም ነገር ማለት ነው። ማለት ሰላም፣ ሰላም። ውድ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? እኔ እግዚአብሔር ይመስገን እንግዲህ ደህና ነኝ አለው። ተጠፋፍተን ነበር ቤተሰብ እና ዛሬ እንግዲህ በአጋጣሚ ተከስቻለሁ። እንዴት ነው ቆይታ? አሪፍ ነው። እኔ ጋር እንግዲህ አሪፍ እየሄደ ነው እግዚአብሔር ይመስገን አለው። እና ብዙዎቻችሁም እየጠየቃችሁ ነበረ፣ አመሰግናችኋለሁ። ደህና ነኝ አለው። ዛሬ እንግዲህ የሆነ ነገር ማለት ለእናንተ ለማሳወቅ እና ሄሉ የሆነ ጥያቄ ጠይቃ ነበረ እና ለሱም ምላሽ ለመስጠት በእርግጥ እሷ የጠየቀችኝ በውስጥ መስመር ነው። ከዛ በፊት ግን ቆንጂት ልደቷ ነበረ ባለፈው ሳምንት፣ ያው ኖርማሊ ይህም ቪዲዮ አልሰራም ከ በኋላ ነው። ከኋላ ግን ማለት ሰውም እየጠየቀኝ ነበረ እንዲህ በውስጥ መስመር ከምመልስ እሷም ያለችውን ነገር አይታችሁ አውቃችሁ እናንተም ያው ብዙ ጊዜ በእኛ ጉዳይ አስተያየት ስለምትሰጡ አውቃችሁ እንድታውቁት በሚለው ነው ማለት በቪዲዮም እንደዚህ ለመምጣት እያሰብኩት ማለት ይህም ቪዲዮ ለመስራት አላሰብኩም ነበረ ከኋላ ግን ሳስበው ሳስበው እናንተም ማወቅ አለባችሁ፣ ቢያሰብኩ ሄሉ ቪዲዮ ልካልኛለች እና ጥያቄ ማቅርባልኛለች የጠየቀችኝም ጥያቄ አለ። እሱን በተመለከተ እና እሱንም ጥያቄዋንም መልስ የምሰጥ ይሆናል። ስለ ቪዲዮ ያስተላለፈችልኝ መልዕክት አለ እና እሱንም በተመለከተ ማለት እናንተም በእኔ ሳይድም ያለውን ነገር እንድታውቁ ስለፈለግኩ ነው። እሷ በእርግጥ በውስጥ መስመር እንድናደርገው ፈልጋ ነው መሰለኝ። በውስጥ ነው ቪዲዮ ሰርታ የላከችው። እየተደዋወልም አልነበረም። ለዛም ነው በውስጥ ቪዲዮ የላከችልኝ ማለት ነው። ግን ማለት ብዙ ሰዎችም እየጠየቃችሁ ስለሆነ ማለት እናንተም ቪዲዮውን እዩትና እኔም ያለውን አስተያየት ማሳያችሁ ይሆናል። ጥያቄም አቅርባልኛለች ለማንኛውም ቪዲዮን አይተን እንመለሳለን ማለት እናንተም ቪዲዮን እዩትና እንግዲህ ቆንጂት የምትለውን ነገር እንሰማለን ማለት ነው ከዛ በኋላ እንግዲህ ያለውን ነገር አንድ ላይ እናያለን አሁን ወደ ቪዲዮ እንሂድ ሰላም እንዴት ነህ ደህና ነህ ወይናቲ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንዴት ነህ ሁሉ ሰላም ነው ቆይታ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የምድር እኔ በእንደዚህ አይነት ትንመጣለሁ ብዬ አስቤ አላቅም። በምስጋና እውነት እውነት ለመናገር በዚህኛው ልደቴ በጣም ደስተኛውን ያሳለፍኩበት ቀን ነበረ። በጣም ደስተኛ ነበርኩም እውነት ለመናገር እና እግዚአብሔር ይመስገን ስለሁሉም ነገር እና ደግሞ አንተም በጣም አርኪ ነው። ማመሰገን የእውነት ቃል የለኝም። እኔ አላሰብኩም፣ የምር ምንም አላሰብኩም። ባልጠበቅኩት ባላሰብኩት ሁኔታ ሰርፕራይዝ አረከኝ። እኔ እናንተ ያለንበትን እንግዲህ አንተም ታውቃለህ እኔም አውቀዋለሁ። እና በጣም በቃ አሪፍ ሁኔታ ውስጥ አይደለንም ያለነው። እና ግን በዚህ ውስጥ

መጣ ለው ባሳቤላጫውት እንኳንስ ርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው። ስሜታዊ ነው መሆኑ። የምር በጣም አድርጌ ነው ማከብረ በጣም አድርጌ ነው ማከብር፣ በጣም አድርጌ አመሰገናለው። የምር ደስታዬን፣ ሳቄን እንደምትፈልግ ነው ያሳየኸኝ። ያለው ነገር ቢያበቃ፣ አንተ ግን በቃ ጓደኝነታችን የነበረን ያሳለፍነው ሁሉ ነገር አስታውሰ እንደዚህ በአማረ ልኩ ሰርፕራይዝ ማረኩ በጣም ደስ ያለኝ። ምር በጣም በጣም በጣም በጣም ደስ ያለኝ ከምልህ በላይ ነው። በጣም ደስ ያለኝ እና አመሰግናለሁ። እኔ ባለፈበት ሁሉም ነገር አሪፍ ይሆንል ይሳካል። ደስተኛ አሁን ያው ይሄ ትንሽ ምስጋና ነው ማመስገን ስላለብኝ ነው። ምር ከልብ አድርጌ ነው የማመሰግነው። ይህን የመሰለ እንግዲህ እኔ ስጦታ ምር በጣም ያምሮ፣ ይህ በጣም ነው የወደድኩት፣ እውነት የወደድኩት ስጦታ ነው። በጣም ነው በቃ፣ ሳመረው ቤቲን በነት ቲቪ አጠገብ ሳስቀምጥ እንዴት እንደሚያምር የእውነት፣ በጣም ነው የሚያምረው። በጣም አድርጌ ነው የማመሰግነው። የእውነት በጣም ነው የማመሰግነው። በጣም ነው ደስ ያለ። ምን እንደምል አላውቅም ይሄ እን ለመናገር እንዳይታወልግ ውሃ እየጨመርኩበት እስከዚህ አቆይቼዋለሁ። እየጨመርኩ እስከዚህ ድሮም ቢሆን እኔ ለማስደሰት በጣም ብዙ ጥረት ነው የምታደርገው እና አሁንም እኔ ለማስደሰት በዚህ ጥረት በማድረግ ከስንት ጊዜ በኋላ ደሰኛ ነው ያረከኝ። ያው ሁሉም ነገር ፈጣሪ ሲፈቅድ ነው የሚሆነው። በእኔና በአንተ ህይወትም እንግዲህ ፈጣሪ የፈቀደ ነው የሚሆነው። ብቻ እስካሁን ላረክልኝ በጣም አርጌ አመሰግናለሁ እንግዲህ እያንተም ደርሶ እንግዲህ ሁለት አመላሽ አድርገኝ ለዛ ቀንን የሚያውቀን ለማለት ወጣለው ከልባ መሰግናለው። አመስግኛ አልጨርስም። አንተ ታውቀዋለህ እኔ ብዙ ማወርቶ ማስረዳት ስለማልችል ነው። እውነት ብዙ ማወርቺ ምናምን ማስረዳት አልችልም። በጣም አድርጌ ነው የሚሰግን። በጣም እና ሁሌም ሰላም የሚልኝ ሁሌም ደስተኛ ሰዎች አመሰግናለሁ። ግን ግን ግን አንድ ማለት ለሌላ እንድትወስድብኝ አልፈልግም። ግን መጠየቅ የምፈልገው ነገር አለ። እውነት ለመናገር መጠየቅ የምፈልገው ነገር አለ። ማውራቴ ካልቀረ ልጠይቅ። እዚህ ጋር ማለት ይህ አሁን አበባው ቀይ ነው። ቀይ የፍቅር ነው። ፍቅርም ለፍቅረኛው የሚሰጥ ነው። ቀይ አበባ እና ደግሞ ቢጫ የሰላም ነው። ይሄ ማለት ይቅርታ ነው። ቢጫ እና ቁላ ለመናገር ይህ ስጦታ አሪፍ ነው፣ ደስ ይላል ምናምን፣ ግን ለፍቅር የሚሰጥ ስጦታ ነው አበባ። እኔ ስጦታነቱን ሳይሆን አበባ መሆኑ ያልኩትና አበባ ለፍቅረኛ ነው የሚሰጣው። በዛ ላይ ቀይ ያለበት እና ያ ነገር ግራ አጋብቶኛል። ለምን የሚል ነገር ፈጥሮብኛል። ያ ደግሞ አንድ ነገር ሲሰማ ዝም ማለት አልችልም እና በዛ ላይ ደግሞ ብጫ ይቅርታ ነው። ይቅርታ ነው፣ ዳርዳር ላይ ብጫ አለ እና ይቅርታ ነው እውነት ለመናገር ናቲ ማለት አንተ እኔ ደውለ ምናምን ይቅርታ ለመጠየቅ አልሞከርክም፣ አልደወልክልኝም። እዚህ ጋር ግን ደግሞ የላከው ይቅርታ ይመስላል እና አልገባኝም። የምር ይቅርታ እየጠየክኝ ነው ወይ ግልጽ አድርግልኝ፣ ነገር ምክንያቱም ብቻ ሲኖርበት መሽስ ይቅርታ ነዋ ስም ማለት ስለማልችል ማወቅ ስለፈለኩ ነው። እና እኔም አንተም የራሳችንን ነገር ጨርሰናል፣ የነበረንን ነገር ጨርሰናል። ወደ የራሳችን ህይወት ንግባ ተባብለናል። እንግዲህ እና አሁን ላይ እንግዲህ አንተንም ወደፊት ህይወት ነገር እንዳይበጠብጥ በሚል አስባለን። ምክንያቱም አይታወቅም ምን እንዳለ ህይወት ውስጥ እንደጀመርክ፣ እንደጀመርኩ ምን ውስጥ እንዳለ አላቅም። ይህኒንም እንደዛው አታውቅም። እና ይህ ነገር ለነገ ህይወታችን ጥሩ ነው ወይ? በእርግጥ አበባ ኖርማል ሊሆን ይችላል ግን ያው። እና እኔም ደግሞ ማወቅ ፈልጋለሁ ይህ ነው የሆነውን ነገር ማለት ስለ ይቅርታ ለምናገር አደውልህልኝ አታውቅም፣ አደውልኝ ይቅርታ ለመጠየቅ ሰው ይደውላለሁ፣ ግን እዚህ ጋር የምታደርገው ነገር ግን ሌላ ነው። እና እኔ ማወቅ ፈልጋለሁ ማለት ማወቅ ፈልጋለሁ ማለት ትም ሆኜ ምናምን ሳይሆን ማወቅ ፈልጋለሁ ለምን ያስፈለገ እና ይህነውን ደግሞ ወጅዋለሁ እና ይህን ነገር ማወቅ ስለምፈልግ ነው። በአጠቃላይ ጥያቄ ብትመልስልኝ በጣም ደስ ይለኛል። ሲቀጥል እንግዲህ መልካም የህይወት አጋጣሚዎች ሁሉ ይጠሙክ። ደስተኛ ሁን፣ እኔን እንዳስደሰትከኝ ደስተኛ ሁን። ፈጣሪ ካለ እንግዲህ የሆነውን እናያለን። በተረፈው ስላረቀው ስለሁሉም ነገር ከልብ አርጊያ አመሰግናለን። ሰላሙን፣ ቻው። እንግዲህ ቤተሰብ፣ እኔም ተመልሼ መጥቻለሁ። እናንተም ቪዲዮውን አይታችሁታል ብዬ አስባለሁ። እና እንግዲህ እስከ መጨረሻው አስተውላችሁ አይታችኋል ብዬ አስባለሁ። ሄሉ ጥያቄ ማቅርባልኛለች እና ደግሞ የመልእክትን ማስተላለፋልኛለች ማለት ነው። ወደዛ ከመሄዳችን በፊት ግን እኔ እና እናንተ ይቅርብልኝ ማለት ስለ የሆነ ነገር ማለት ፈለግኩኝ። ስለ ምንድነው ማለት ዝም ብዬ ባልፍ ነውርም ኃጢያትም ኃጢያት እራሱ ሊሆን ይችላል ብዬ አሰብኩኝ። ምንድነው ወንጂ ተ አምሮባታል በጣም የምር ማርያም ነው። እንግዲህ አምሮባታል በጣም ኖርማል ነው ብዬ አስባለሁ። አምሮብሻል የአንቺ ብትሰሚያለ አስባለሁ ቤቷ ላይ እንግዲህ ቤቷ ላይ ጸጉሯ እንደዚህ እንደዚህ እያረገች ነው ምናምን ነገር ቪዲዮ የላከችው። እንደዚህ አይነት ቪዲዮ እንግዲህ ያሳስብ ይችላል። እና ሁለተኛ እንደዚህ አይነት ቪዲዮ ባትልኪ ይመረጣል። ከላክሽ ስርዓት ያለው ቪዲዮ ምናምን ብትልኪ ጨዋታ ውስጥ ጨዋታ ነው እንጂ ነገር አንዴ ብዬ የላቸዋለው መሰለኝ። ብዙ ጊዜ ወንዶች እኛ በጣም የምንጎዳው ከተለያየም በኋላ ማለት ኤክሶቻችን፣ የድሮ ፍቅረኞቻችን ነገር በጣም ውበት ይጨምራ ይጨምርባቸዋል ማለት ነው። እና ይሄ ነገር በጣም እኔ እውነት አይመስለኝም ነበረ፣ ግን ደጋግሜ እያየሁት ነው እንግዲህ ያው ድሮም ቆንጂ ነሽ፣ በጣም ግን ከኔ ጋ እያለሽ እንደዚህ አልነበርሽም፣ እውነት ለማውራት እና አሁን እኔ እንጃ ወይ እኔ እየታ የተቀይረው ነው አንቺ በጣም ተቀይረሻል፣ እና ደስ ብሎኛል እንደዚህ ሆነሽ ስላየሁሽ፣ እና ሁሌም እንዲህ እንዳማረብሽ ማለት ነገር እየጨመረ ምናምን ኑሪ እና ሳየው ማለት ቪዲዮን ማታ ነው የተላከልኝ ለሊት ያየሁት። እና ሳየው የቀጥታ የሆነ ዘፈን መጣልኝ ማለት ነው የቴዲ አፍሮ ዘፈን የሆነ ዘፈን መጣልኝ እና ልበለው፣ ስፍራ ጠብቆ ያንቺ ውበት ጎልቶ ሲታይ ፈክቶ እንደ ፀሐይ ውብ ያደረገ ሽባይ ዙሪያ ግደስሉ ኩላስ መስሉሽ እንዴት ሳምሪያለሽ ሩቢ መሳይ ውበትሽ ጎልቶ ላለ ሚታይ ዘፈን ነው ትዝ ያለኝ። ቪዲዮውን ካየሁ በኋላ እሱን ዘፈን ነው ቀጥታ የሰማውት ማለት ነው። ከአይን አውጣሽ፣ በጣም ነው የምታምሪ። ደስ እንዲላት ብዬ ያው ምንም ቢሆን ጓደኛ የነበረች እና መልካም መልካም ጓደኛ ነች አሁንም እና፣ ለዛ እኔ ማለት ያሳለፍነውንም ነገር አስቤ ላይክ ጀስት ስጦታ ባለኝ አቅም የተጋነነ ነገር ባይሆንም ትንሽ ነገር ቢሆንም በቻልኩት እንግዲህ የሆነ ስጦታ ላደርስላት ሞክሬያለሁ። እግዚአብሔር ይስጣቸው ጓደኞቼ እና ሀይልዬ ሀይልዬ ሶሲም ሆኖ ምናምን ነገር አድርሰውልኛል። በዚህ አጋጣሚ አመሰግናቸዋለሁ። ሀይልዬንም አመሰግናለሁ ብራዘር ለማለት እፈልጋለሁ። እና እናንተም አይታችሁታል ብዬ አስባለሁ። በቪዲዮ ይታያል ብዬ አስባለሁ። በእርግጥ አሁን ስጦታ ምልክበት አይነት ሁኔታ ውስጥ አልነበርኩም፣ ግን አሰብኩኝ። ማለት ያለፈውን ነገር አስቤ ምናምን ከዚህ በላይ ነገር ያው ስለሚገባሽም ነው ያው ስለዚህ ነገር ለማውራት ምናምን ነገር አይደለም አሁን ስጦታውን ምናምን ሳይሆን ጀስት የጠየቅሽውን ጥያቄ እና ከስጦታው በላይ ጀስት ኖርማሊ አበባ ልክ ያለው እና ከዚህ በፊት እንደሚሰጠው ኖርማል መስሎኝ አበባ ልክልሽ ነበረ እና እና ዋና ጥያቄ ላንቺም ጥያቄ የፈጠረብሽ ችግርም የፈጠረው የፍቅር አበባ መላኪ ነው መሰለኝ። ማለት በመጀመሪያ አበባው አቡባውን አክብረሽ ውሃ እያጠጣሽ ምናምን ነገር ስለያችሁ፣ አመሰግናለሁ ማለት ይሄን ያክል እንትን ትዩአለሽ፣ ብያ ስፒ እንኳን አይደለም። ሁለት ያው ለኔም ክብር እንዳለሽ ያሳየሽ ያሳየሽኝ፣ አመሰግንሻለሁ። በመቀጠል ግን አበባው የምንድን ነው ማለት ቢጫ አለው ዳርዳሩ፣ ዳሩና ቢጫው ምንድነው? የይቅርታ ነው ወይ ይቅርታ እየጠየከኝ ነው ወይ ብለሽ ጠይቀሽኛል። ይቅርታ ማለት እኔ ይቅርታ ለይቅርታ ምናምን ነገር ብዬ አስቤ አይደለም። እንደዛ እንዲሰራ ያሰብኩት ያሰብኩት ምክንያቱም አንቺም የምታውቂው ነገር ነው። እኔም ሁላችሁ ያው ሰውም ያቀል ብዬ አስባለሁ። እኔ ሄሉ አንቺን ይቅርታ የሚያስጠይቅ በደል፣ ምንም ያጠፋሁት ነገር የለም። እኔ ሳቅ ማለት ነውና እኔና አንቺ ኖርማል ነበር፣ ኖርማል እያወራን ነበረ ከዛ ብቻ አሁን ለመደጋገም በማይመች ሁኔታ በቃ ይኸው የእግዚአብሔር ፍቃድ ሆኖ አንድ ላይ ልንሆን አልቻልንም እና እኔ ሳቅ አንቺ ይቅርታ የሚያስጠይቅ ነገር ያደረኩት ነገር የለም። ስለዚህ ምንም ይቅርታ የምጠይቅበትም ሚንስም የለኝም። ስለምን ብዬ ማለት ይቅርታ ልጠይቅሽ እንደምችል አላውቅም፣ ምክንያቱም ራሴን አውቃለሁ እና ይቅርታ ይቅርታ መጠየቅ ይቅርታ መጠየቅ በጣም ትልቅነት እንደሆነ አውቃለሁ የትልቅነት ነገርም እንደሆነ አውቃለሁ። ግን ዞሮ ዞሮ ልልሽ የፈለኩት ማለት በዚህ ዙሪያ ያው በተዘጋ ነገር መልሰን ባናወራ ባላወራ ደስ ስለሚለኝ ነውና፣ ምንም ይቅርታ የሚያስጠይቅ ነገር እኔ ሳቅ አንቺ ላይ ያደረኩት ነገርም የለም። ይቅርታ የሚያስብል ነገር አላደረኩም። ማለት ባደርግ ያው ይቅርታ መጠየቅ ይቅርታ መጠየቅ ራሱ ኖርማሊ ይቅርታ መጠየቅ ትልቅነት ነው። ለማንኛውም ያን አስቤ አይደለም የላኩት። እና ያው ስለሚገባሽ የድሮውን በማስታወስ አቡባ ደግሞ አንቺ ለየት አድርገሽ አቡባ ስለምን ደስ እንዲልሽ ስለፈለኩኝ ነው። አንቺም ያው ደስ የሚደረግሽ ምላሽ አሳይተሽኛል፣ አመሰግናለሁ አላሳፈርሽኝም። ግን ስለምን ይቅርታ እንድጠይቅ ፈለግሽ? ማለት ምን ስላደረግኩሽ ነው? ይቅርታ እንድጠይቅሽ። እና እኔ በራሴ በኩል ያለው ነገር ይህን ነው የሚመስለኝ። ከዛ በመቀጠል በዋነኝነት ሄሉ ለኔ ያስተላለፍ ልታስተላለፍ የፈለገችውንም ነገር አይቻለሁ፣ እና ምንድነው የፍቅር አበባ ነው የፍቅር ለፍቅረኛ የሚሰጥ አበባ ለኔ ሰጥሃልና እኔና አንተ የራሳችንን ሕይወት እንጀምር ስለተባባልን እንደዚህ አይነት አበባ ለኔ መላኩ ማለት አስፈላጊ አይደለም ብላ ነው ያመነችው። እና ለምን ላካ አይነት ነገር ነው ማለት። ቀይ አበባ ለፍቅረኛ ነው የሚላከው፣ ቀይ አበባ በምን ሚንስ ነው ለኔ የላከው ብላኛለች ማለት ነው ቤተሰብ እና በእርግጥ እኔ አዎ፣ እውነት ነው አንቺ አልተሳሳችም ስለሽ፣ ቀይ አበባ ያው የሚላከው በእርግጥ ለፍቅረኛ ነው፣ አንድ ላይ ላለሰው ምናምን ነገር ነው። እኔ ደግሞ ያው የድሮውን በማሰብ ያው ደስ እንድልሽ በሚለው አስቤ ነው የላኩት እና ለወደፊታችን ለኛ ለሁለታችንም ጥሩ ላይሆን ይችላል ብላለች። እኔ በኔ በኩል እንግዲህ ያው ሕፃን አይደለሁም። በኔ በኩል ለወደፊት ለኔ ጥሩ ሊሆን አይችልም ብዬ ባስብ እንግዲህ አልልክም ማለት ነው እና ይመስለኛል። በአንቺ በኩል ለወደፊት ለአንቺ ጥሩ አይደለም ምክንያቱም ያው ከወንድ ሰው ምንሽም ካልሆነ ሰው አበባ ሲላክ ለአንቺ ለወደፊትሽ ጥሩ ላይሆን ይችላል እና አበባው ችግር ያስነሳ ነው የሚመስለኝ ምክንያቱም እኔና እሷ ኦልሬዲ አቁመናል። ካቆምን በኋላ የፍቅር አበባ እኔ የላኩላት ማለት እና ያ ደግሞ ለወደፊት ለምንጀምረው ህይወት እኔም ለምንጀምረው ህይወት ጥሩ አይደለም እና የፍቅር አበባ ምናምን ነገር ለምን ላክ አይነት ነገር ነው ያለችኝና፣ በእኔ በኩል ያለውን እንግዲህ አውቃለሁ። ሕፃን ልጅ አይደለሁም ለማን ምን መላክ እንዳለብኝ አውቃለሁ። ችግር የሚያመጣብኝ ነገር ችግርም ቢሆን ያው ስልክ ያው ተቀብዬው ነው የምልከው። ግን ያው ባንቺ በኩል አንቺ ለወደፊት የሚበጠብጠው ነገር በእርግጥ ሊኖር ይችላል እና ያጥፎ ይመስለኛል እንግዲህ መላክ አልነበረብኝ መሰለኝ። እና ቤተሰብ ማለት እናንተም በዚህ ዙሪያ ማለት እናንተም አስተያየት መስማት እፈልጋለሁ። መላኬ ትክክል ነበረ ወይስ ስህተት ነበረ? እና ይቅርታ ማለት ይቅርታ ልጠይቅሽ እፈልጋለሁ። በጣም ይቅርታ፣ ስለ ሁሉም ነገር ማለት ነው ማለት እሱ ምንድን ነው። ማይሆን ስጦታ ስለላኩልሽ ነው ማለት ነው። ምክንያቱም ያው አበባ ለፍቅረኛ ነው የሚላከው ለኔ በምን ሚንስ ነው የላከው ስላልሽኝ በዛ መልኩ እንድትረጂ ምክንያቱም ወደፊት ደግሞ የወደፊት ህይወታችንም ለወደፊት ህይወታችንም ለአንተም ለኔም ጥሩ አይደለም ብለሽኛል። ያው ጥሩ ላይሆን ይችላል አንቺ ለወደፊት ህይወትሽም ጥሩ ላይሆን ስለሚችል ያን ስላደረግኩ ይቅርታ። ከዛ በተረፈ አንቺም ግን ያው ደስ ብሎሽ ደስ የሚል ሪያክት ስላሳየሽ ለዛ ላመሰግንሽ እወዳለሁ፣ እና እንደዚህ አይነት ያው እንግዲህ ከአሁን በኋላ የወደፊት ህይወትሽ ላይ ጫና ሊያመጣ ነገር እንደዚህ አይነት ፕራክቲስ ደግሜ ላለመሞክር እሞክራለሁ። እንደዛ አረጋለሁ። ምክንያቱም በህይወት የከማቃቸው ሰዎች ማለት አንቺ ትልቁን ቦታ የምትይዙ ሰው ነሽ። ብንለያይም በጣም እንደማከብርሽ ታውቂያለሽ። እና የአንቺ ህይወት የሚያበላሽ ነገር ደግሞ ጭራሽ መሞከር አንፈልግም። ያው ወደፊት ህይወትሽን እንደዚህ ይሄ የሚያበላሽ ምናምን ነገር ከሆነ እኔ እንደዚህ አይነት ነገር ደስ እንዲልሽ በሚለው ብቻ አስቤ ላኩት። እና ለዛ በጣም ትልቅ ይቅርታ። እንደዛ አላረግም፣ ሁለተኛ አላረግም እና በመጨረሻም አንድ ነገር ምንድነው፣ ደውለም ምንም አላልከኝም ምናምን ነገር ብለሽ ያው ይህም ዋና ከሁሉም በላይ እንደው ሊበጠብጥሽ የሚችለው ስለመሰለኝ ስለመሰለ ነው። ምክንያቱም የሚያስደውል ነገር አለ ብለሽ የምታስቢ ከሆነ ያው አንቺም ደግሞ መደወል ትቺ ነበረ። ያው አንቺም የሚያስደውል ነገር ስለሌለ አንቺ አምነሽ የተውሹ ነገር ነው። ለዛ ነው ማንደዋወለው። ምክንያቱም ያው አንቺም እንዳልሽው ይሄ ራሳችንን ህይወት መንገድ መርጠናል። ለዛ ነው ለማንኛውም በመጀመሪያ ልደት ይችል ደውዬ ምናምን ምናምን ነገር ሃፒ በርዝዴይ ስላላልኩሽ ይቅርታ። የዛን ቀን መደወል ተቀበልኩኝ። በእርግጥ ግን ላይቭ ላይ ብዬሽ አለው። ለዛም ነው የተውኩት። ላይቭ ላይ ቲክቶክ ላይ ምናምን ነገር ገብቼ ብዬሽ ነበረ። ለዛ ነው ማለት ቀለል አድርጌ ያሰብኩት። በተረፈ ማለት የምፈልገው ነገር ምንድነው? ለእኛም መልካም ነገር ሁሉ ለምትመኙን ሁሉ በጣም ነው ማመሰግናችሁ። ግን ያው ያለውን ነገር እናንተም እንድታቁ ብዬ ነው ቪዲዮንም ለእናንተ ለማሳየት የፈለግኩት። ያው ኖርማል ቪዲዮም ስለሆነ ያው ምንም ችግርም ይፈጥራል ብዬ ስላላሰብኩኝ ነው። እና አመሰግናለሁ በጣም። በዚህ አጋጣሚ ይልኝ እስከሚሰለችሽ ድረስ እንድትኖሪ እንግዲህ ተመኝቼሻለሁ። መልካም ልደት እና እንድታቁት ብዬ ነው ቪዲዮውንም ይዤላችሁ የመጣሁት። አመሰግናለሁ አመሰግናለሁ። እናንተንም በጣም ነው የማመሰግናችሁ። ደሞ ጉዞ እኔም እንግዲህ ሰብስክራይብ ወደ መቶ ሺህ እየተጠጋሁ ነው። ትንሽ ተንቀራፋል ምክንያቱም እየሰራ አልነበረም። ለዛ ነው ወደ 100 ሺህ እየገባሁ ነውና ጉዞ ወደ መቶ ሺህ ብያለሁና ቢት ሰብ ሰብስክራይብ አድርጉ። አዲስ ሆናችሁ ሁላችሁም ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን። አመሰግናችኋለሁ፣ እና በቅርቡ መቶ ሺህ ገብተን የሆነ ለየት ባለ ነገር እናከብራለን ብዬ አስባለሁ። ለማንኛውም ተወዳችኋለሁ።